ነው ሰላም፣ ሰላም ቤተሰቦቻችን፣ እንዴት ናችሁ? ሰላም፣ ሰላም ውደኛ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? እኛ ያለን እግዚአብሔር ይመስገን አለውላችሁ። የኔ ውድ ቤተሰቦች፣ የኛ ውድ ቤተሰቦች፣ ሳምንት እንዴት ነበረ? ሳምንቱ አሪፍ እንደነበረ ተስፋ አደርጋለሁ። በጣም የሚያሳስቁ ነገሮችን ሰሞኑን እንደተመለከታችሁ ተስፋ እናደርጋለን። ዛሬ ግን በጣም በቃ ላይ ምሮአችሁ ደግሞ ከበድ ሚል የሚያሳቅቅ ፕራንክ ልንሰራ ፈልገናል። እኔና ኪዶ ማለት ነው ሀሳቡ። በነገራችን ላይ እሷ ናት ማለት በጣም በባለፈው ቪዲዮ መሲ ስቃብኛለች። አሁን ደግሞ እሷን ፕራንክ ልናረጋት ይገባል ብላ ያለችው እሷ ናት። ከዛ እኔ ደግሞ ሐሳቡን አመጣሁ። ከዛ ምን ያህል እንደምትወድሽ በዛው ማወቅ ከፈለሽ እኔ ፕራንክ ላድርጋት አልኩት አልኳት። ቤተሰቦች እና ዛሬ በጣም የሚገርም የሚያዝናና የሚያፍታታ ቪዲዮ እንመለከታለን ብዬ አስባለሁ። ምንድን ነው የምናደርጋት? ትናገሪያለሽ ነናገር ሲዩት። እሺ የምናደርገውን ነገር ብትመለከቱ ደስ ይለኛል። ግን ያው መሲ ሰሞኑን ጠፍታለች ከኛ ማለት ስራ አቁማ ነበር ለተወሰነ ጊዜ እና ከዛም በኋላ ከሰውየው ጋር ከተግባባ በኋላ አሁን በደንብ ፐርፎርማንሷን ለማሳየት ምናምን ነገር ወጥራ እየሰራሽ ነው ያለችው እና ዛሬ ደግሞ ከሷ ጋር ስለራቀን አብረን ምሳ እንድንበላ ፈልገናልና በርገር ቤት ጠርተናታልና እዚህ ከመጣች በኋላ እንግዲህ ለኪዶ ያላትን ፍቅር በደንብ የምንመለከትበት ነገር ይኖራል ብዬ አስባለሁ። በተለይ በተለይ በጣም የምትወዳት ከሆነ ዛሬ ጉዷን እንመለከተዋለን ብዬ አስባለሁ። እና የኛ ቤተሰቦች እንግዲህ ያው ዛሬ ምን እንደምናደርጋት እንናገር እንናገር የሚለው ነገር እያሰብኩኝ ነው እ ማለት እስክትመጣ ድረስ እስቲ የጓደኝነቷን ማለት ለን አቃለው፣ ግን ደግሞ ሞር ያላትን ለኔ ቦታ ምን አህል እንደሆነ ማወቅ ስለምፈልግ እስቲ እናያለን። ለኔ ያላትን ቦታ ከበደኝ። አንቺ ማይደረግ ነገር ምን አይነት ሰው ነኝ? አረመኔ ምን አይነት አረመኔ ነኝ? በመሲ ፊት መርዝ ሰጣታለው ለእሷ ማለት ነው ማለት የምጠጣበት ጁስ ውስጥ መርዝ ከትባትና ከዛም በኋላ መሲ ምን አይነት ሪያክሽን ሊኖራት ይችላል የሚለውን ነገር እንመለከታለን። ውስጥ ግን አውቀሽ እኔ እናንቺ የሆነ እንከራከራለን። እሺ ኦኬ ስልሽ ባለፈው ፕራንክ ሰርተኛል ምናም ነገር በፕራንኩ የተነሳ የተወሰነ ክርክር እንፈጥራለን። በጓጓ እንባባላለን ከዛም በኋላ እኔ በጣም ጓጓያ ነው ምን ሰራልናለች፣ ምናምን ነገር፣ ጓደኛሽም ልትሆን የምትገባ ሰው ከዚህ፣ ዓለም በቃ መጥፋት ያለባት ሰው ናት ምናምን ብዬ እንትን ነው መጥፋት። ተው እዩ ታው ታው፣ ምን አይነት ንግግር ነው የምናገረው? መጥፎ ወይው ከመሲ ታዬ ጋር መጥቼላችኋለሁ። መሲታ ተኛሽ እኮ አልናፈቁሽም፣ ሰላም ብያቸው። በጣም ናፍቀኛል። ሰላም የእኛ ውድ ቤተሰቦች እንዴት ናችሁ? በጣም ተናፍቃችሁ ነበር እና ዛሬ ስለተገናኘን በጣም ደስ ብሎኛል። ያው እንግዲህ የኛው ቤተሰቦች በነገራችን ላይ በጣም ስትነጫነጭብኝ ነበረ። ባለፈው ኪድን ባረኳ ነገር ጓደኛዬን እንዴት ጓደኛዬን እንዴት እንደዛ ታረጋታለህ ብላ በጣም ስትነጫ ነጭብኝ ነበርና ግን ምን ተሰማሽ? እግዚአብሔርን ምንደዛ ምር ሰይጣን የያዘክ ነበ በተለይ የወላይተኛዋ ፓርት የወላይተኛዋ ፓርት ተመችታሻል። እና ያው ቤተሰቦች ግን ኪድ አኩርፋኝ የሚገርማችሁ ነገር አኮረፈችኝ። ለምን እንደሆነ አላውቅም። እግዚአብሔር እየቃዠች ነበረ። እንዴ እግዚአብሔር! ኧረ በጣም ምን ልበላችሁ ቤተሰቦች። እና ተፍታትቻለሁ። በነገራችን ላይ ባረኩት እኔ ራሱ ስስቅበት ነበረ በቪዲዮው እና ትዝናናለህ እሺ ዛሬ አሁን ከእኛ ጋር ብትነሱ ምን ይሰማሽ? እዴ በጣም ደስ ይለኛል። ባለፈው ጨጓራዋን አሳሪያት ነበር፣ ዛሬ ደግሞ ጨጓራውን ካሳት። አዎ ይገባታል። የሆነ ጨጓራዋን የሚክስ ነገር ምን እናደርግላት? ጁስ። እና ቤተሰቦች ኪድ የተወሰነ ነገር ብትለንም ማለት?

አለልሽ ዛሬ ከማን ጋር ከማን ጋር እንደሆንኩኝ ከማን ዛሬ? ከማን አሁን ወጥቼ እኮ? አሁን ወጥቼ? ከእዩ ጋር ነኝ። ለምን አትመጭም? እጁስ ምናምን እንጠጣለን ነኝ? እዚህ ላይ ፊት ለፊት ተሮዝ እሺ። ቶሎ በል እሺ እኔ አላውቅም። ተኮሳትራለች ተኝታ ይሁ ምን ይሁን አላውቅም። ቤተሰቦች እና ሁሉም እመጣለሁ ሁላ ማለት አንዴ ሙኪ ተናዳብኛለች ማለት ነው። እግዚአብሔር ማለት ነው። አይ ዛሬ እንደሚችል አላውቅም። የኔ ውድ ቤተሰቦች ግራ ገብቶኛል፣ ማለት ግራ ገብቶኛል ስላላችሁ በጣም ግራ ገብቶኛል

ይቅርታ ጠየኳት። ምን አልኳት? እግዚአብሔር ምን አደረኩኝ? ፕራንክ ይቅርታ ጠየቁ። ምን ጠየቁ? ምንም ልትሰማኝ አልቻለችም።

ያደረኩኝ እኔ ጸበል ፕራንክ ምን አትበሉኝ። ምን አደረኩኝ? ምን ነገር አንተ እንደዛ ሰው ወጥቶ እስከ ትመጣ ድረስ ትንሽ ትንሽ ያለ አይመስልሽ። ጌታ ነው እንደዛ ወጥቶ እስከ ያው ድረስ የሰፈር ሰው በሙሉ የሰፈር ሰው ወጥቶ እኮ ትልልቅ ሰዎች በሙሉ ፕራንክ ይላል። ኧረ ሰፈር አትጩ እየተባለ በዚህ ልክ ነበር።

ትሪት እንዳደረገ ሰው ደሞ ታወራ። ያለሽ ትሪት ማድረግ እንደዚህ ነው። እስካወራ ጠብቀኝ። ሲጀመ ሌላው ይቅር፣ እኔ ትንፋሽ እንደዚህ ታወጣ። ማን አልጠበቀኝም? ምን

እግዚአብሔር ትክክል ላይ ደሞ የምናገረው ነገር ምን ምን፣ አዲስ ነገር፣ ሌላ ነገር

ምን ሁሌ ኖርማል አውርታ ታጋለች እንዴ? ሲጀምር ምን አለች ነገር በምን ፕራንክ አረለ ፕራንክ ነው ተባለች አይደል? እሺ በቃ ሌላ ነገር ነው ስለመጣች ነው ነገር ምን አደረኩኝ እኔ? የምትናገረው እኔ ሌላ ሰው እንዲ እንዲ ምን

ማለት ምንድን ነው? ምንም እየተፈጠ መጠጣ አቅቶ አይደለ? ምንድን ነው ማስቀብጣው? ምንድን ነው መጠጣ አትጠጣ አልኳት አይደለ? በቃ ለእሷ ማይሆን ከሆነ አትጠጣ ከፈለገችው ስሷ ቅድም ስሜቷ ምናምን ምን አገባሽ አንቺ? ነው በቃ ነው። ምን ነው ምንድነው ምታስብ ምናስበሽ ነው አንተ ራስህ ምን አስበህ ነው ምንድነው ያደረኩ ኖርማል ነው ምን ማለት ነው አሁን ያደረኩም በግድ ትነግራታለህ ወይስ እኔ ልንገራት ምንድነው የምነግራት ምን ያደረኩት ነገር አይተሽኛል ምን ሳረግ አይተሽኛል ምንድነው ሌላ ነገር እንደተፈጠረ የሚያንቀጠቅጥሽ ምናምን ምንድነው ያደረገው ምንም አላደረኩም ምን ልንገራት ምንም የሌለ ነገር ልንገራት እንዴ

አንቺ የምር እኔ እንደዚህ ነው ብታስቢ ማለት ነው። ምን ሆነህ ነው? በቃ የጓደኝነት አለ፣ አንቺ ሲጀመር፣ በእውነት ይኸውልሽ፣ ሲጀመር ማለት ነው እራሷ ናት ይዛ የመጣች ምን ይጨመር ስትባል መርዝ ነገር ይሄ ራሷ ይዛ የመጣችው ነው። የጨመርኩባት ራሷ ማለት ነው ወሬ ነገር

እና ቤተሰቦች እንወዳቸዋለን ይመጃጁ።